አዝረከርከ አንተ ሚዲያ ውጣ አሉት ለሰውዬው። ከዛን ቀን በኋላ ሚዲያ ጠፋ። ለጀማሩ ነገር ሁለታችሁ ሚዲያ ወጥቼ አዝረከርካቸዋል። ለምን ሀቅ? ሁለት ወር ቢሆን ነው። በቃ ምንም። ሁለት ወር ቢሆን ነው። ለምን የተፈለገ ነገር ነበረ። በቃ አለቅ። እኔ አሁን እዛን ቀን ሽማግሌዎች ሲያፋቱን ሲለያዩ ምንድን ነው የተባለው? ባክ ሀጂ እሺ፣ ሀጂ አወል እኔ አንድ ጥያቄ ልጠይቁት። እርሶ በዚህ በሃላ ሆም ካገቡ በኋላ ምን ያህል ጊዜ ቆዩ ከባለቤቶ ጋር? ሁለት ወር ቢሆን ነው። በቃ ምንም ሁለት ወር ቢሆን ነው። ለምን የተፈለገ ነገር ነበረ? በቃ አለቅ። እኔ አሁን የዛን ቀን ሽማግሌዎች ሲያፋቱን ሲለያዩ ምንድነው የተባለው? ባክ ሀጂ፣ እኛ በጣም እንወዶታለን። ጉዳዩ ግን ይህ እንደዚህ እንደዚህ ሆነዋል። ቃዋን ጣላርገ ነው የመጣችው። በቃ አጠቃላይ ስናገኝ ይወዳለሁ ብለ ተነሳች። ምን ነው ብለን ጠየቅን። ልጆቼም ደነገጡ እኔም ደነገጥኩኝ። ምን ነው ስንል በቃ መሄድ እፈልጋለሁ ነው ያለችው። መሄድ እፈልጋለሁ ነው ያለችው። የተፈለገ ነገር ነው። በረቡዕ መሄድ እፈልጋለሁ አለች። ልጆቼም ደነገጡ እኔም ደነገጥኩኝ። ወስጄ መናኸሪያ ምንም ምን አድርጌ ስለመቸ ነው ብጾም ይደር ደርከን ወስጄ ወስጄ ብር መታፈራሰ ቼክ ትኬት ቆርጬላት ሸኘኋት ሄደች። ግን እነሱ ማለት እነሱ ናቸው አደላ የዳራቸው በዚህ ጉዳይ ላይ ችግር እንዳለ እንግዲህ አናግራቸው ነገራቸው ያውቁ ነበር። ሊሰሙም አልፈለጉ ያኛው አንደኛው አላልሆም እንግዲህ ሚዲያ ከወጣች በኋላ ያለውን ነገር ዳርዳሩን ነገርኩት። መጀመሪያ ሰትሄድ ሰትሄድ ዳርዳሩን ነገርኩት። ከወጣች ደግሞ ወጣች ብዬ ነገርኩት። ባት እንደዚህ እንደዚህ ጣዋን ጠራርጋ እንደዚህ እንደዚህ ሄደች ብለን ስንነግረው ነው እንዴ ምናምን አለ። ነው እንዴ ምናምን አለ። ቆይ ስልኳን ስቶኝ ምናምን አለ። ስልክ ሰጠ ነው ደውሎ ሲያናግራት ምንድን ነው ያለችው? በቃ አናግራት ነበረ። በቃ እንዲህ እንዲህ አለችኝ እንዲህ እንዲህ አለች በቃ ምናምን ምናምን ነው ያለኝ። ችን እንዲህ እንዲህ አለች በቃ ምናምን ምናምን ነው ያለኝ። ነው ይሽ ያልኮኝና በሳምንቱ ቀጥቤ ብዬ ወጣውኝ አዲስ አበባ እኔም ስራ ልሰራለኝ ራሴም አመመኝ። እዛ እኔ ወጣውኝና ደውዬ የጠራውት ፍሪጅ የተባል መኪና ይዘን የሽማግሌ ቤተሰቦቿ ጋር የተወሰነ ሰው ይዘን ሄድና፣ እዛ ቀን ለሌላ ቀጠሮ አደረግን። እንደገና ሲንደወልለት ሲንደወልለት አይመችኝም አይመችኝም እያል በአዲስ አበባ ኖሮ ሳምንት ነው ያቆየ። ሳምንት ሚዲያ ላይ ሲሰራብኝ ይመቸው ነበረ፣ እና ጉዳይን ሊያይ ግን ሳምንት የቆየ። በሳምንቱ እንድምንም አንዳንድ ውስጣዞች ደውሎ ወረዱበት። ሚዲያ ላይ ልናወጣ ትፈልጋለህ እንዴ? ሚዲያ ነት ፈልገውም ብሎ ሲወርዱበት እሺ ብሎ መጣ ሽማግሌ ሰበሰቡና በሽማግሌ እንድንፋታ አደረጉ እንድንፋታ ካደረጉ በኋላ ሚዲያ ላይ አታውጣት አትውጡ በቃ አላህን ያመጣው ይሄ ያጠፋባችሁ ይሄ ሀላል ሆም ነው ያጠፋው ይሄ ድርጅት ነው ያጠፋው ካጋባችሁ በኋላ ችግሩን ሄዶ ማየት ነበረበት ምናምን ብሎ እነሱ ወረዱበት በሀላል ሆም ይህን ካደረጉ በኋላ እንግዲህ ይህን አክል የሆነ ሴት ናትና የሆነ የሆነሽ ነገር ይደረግላት ተባለ። የሆነሽ ነገር አደረግነ ሰጣን። በቃ በሁለት ወርክ ምናም የሆነ አስራ አምስት ሺ ቆረተ አምስት ሺ መህር ነበረ። አምስት ሺ ተጨመረ። አምስት አንድ ጓደኛ ደግሞ አምስት ሺ ጨምር ጨምር ልሀል ያግዝን ስለኝ ለእኔ ታግዘኝ ለእሷ ሴት አልኩ። ከዛ የተሰጠኝ ማሽን ነበር እሱኑም ሰጣን። አልሐምዱሊላ ይኸው ሂዶ ራሱን ያፋታው አላሁም ራሱ አፋታ። አንደኛው ሰደበኝ አብሮ የሚያጠጣ ነበረው ቤቱ ነሳድሮ ሆይ ሆይ የሚል ነበረው። መጀመሪያ ቪዲዮ የለቀቀው ሰውዬ እሱ ሰደበኝ። መጣ ሰደበኝ፣ መጣ ምንጫርጎ ሰደበኝ። አሁን አቀናብር ያለው ሌላ ሌላ ነገራቶችም ስላቀናበርኩኝ የለቅባለው፣ ስሜን ብታነሳ ክብርን የሚያነሳ ነገር እንደዚህ አለ። አቀናብር ባሃለው ይለቅባለው። አንድ ነገር ትናገርና አለኝ የልቀቀው ችግር የለው። አውጥቸው ነው ወደ ሜዳ። አሁኑም ቢሆን ልጆችን ለመመለስ የራሴን ሚዲያ ይጠቀማለሁ። በሌላዎችም አላህ አፍያይን ከሰጠኝ ወደ አገሬ ከተመለስኩኝ እንሻላ ለልጆች አፍያ አግንቺ ለልጆች ከገባሁላቸው እንሻላህ ልጆቻችን አይባ ወዲና ወዲ ገብቶ የማንንም ቤት አያሞቁ፣ የዝሙት ቤት አያሞቁ። ስልክ ተሰጥቶ አሁን እሷ ገብተ ይፈልጋለሁ ቢለ ስትገባ እኮ ስንት ነው ጋጠወጥ እዛ ጋር ፎሎሚ ያረጋት ካረጋት በኋላ በውስጥ የሚያናግረው ማን ነው? ወንጀልተኛው ማን ነው? ወንጀልተኛው አብዛኛው የሴቶቻችን ስደት ላይ ያሉ ሴቶቻችን ላይ ትኩረት የተደረገው ትኩረት የተደረገው ለዘረፋ ለዘረፋ ት አለብኝ ሻይ አወላልኩት ዛሬ እኔ አይመቸኝም። ስትመጣ አልደወልክም። ቀጠሮ አንድ ቀን ብትሰጠኝ ኖሮ ችግር አልነበረውም። ወይ እሑድ እናደርገዋለን ችግር የለውም። እኔም አየዋለሁ። ግን አሁን ለሽምግልና የምቀርበው ደግሞ ለፍቺ ከሆነ አልቀርብም ለፍቺ ከሆነ እኔ አልመጣም። ለምን እኔ ሰዎችን ለማስታረቅ እንጂ ለማፋል ለምመጣው፣ ይህ ውሳሳ አለ። ይሄን አልኩትና መለስኩለት። ከዛ ለጀማል ተነጋገሩ፣ ከጀማ ጋር ምን አወሩና፣ ከዛ በኋላ ለሰ ለሁድ ቀጠሉኝ። እሁድ ደግሞ አጋጣሚ ፍላይት አልመጣልኝም፣ አልመጣሁ። ለጀማል ነገሩት፣ በሬ ፋንታ አንድ ሶስት ከኔ የተሻሉ ቃዲዎች ቀጥራችሁ አስታርቁ። የምታፋቱ ግን አንተም ሻዋልም አለቃችሁ። ለምን ችግሯን እንትን ነች ተብላ ምስኪን ነች ተብሎ የሆነ ነገር አይረገጥም። ችግሩ የሁለቱ ማቅረቢያ ተረዱ እሱ ሚዲያ አራመቶ ሰው ፎሎ ስላለው ሚዲያ ስላራገበው አይደለም። እውነትን ለምዛሪ አልጠፋም። እውነቴን አውርጅን ወጣው ማንንም ፈርቻ አይደለም ብዬ ለጀማል ነገሩት። ከዛ በኋላ እኔም የሌለሁበትም ይሄ ልጅ በአስራ አምስት ሺህ ብር ንካ፣ በአስራ አምስት ሺህ ብር ንካ አውርደው ነገሩ የሌለውን ንካ። ሲወርድ አንድ የችምስ መጥበሻ ሰጥተው አንድ ቃሪ መጥተው በዛች ፈጥተውላት እችል ሲሸኟት ልክ ዳይሬክት ደወልኩና ለሻወል ስማኝ እኔ ወንድ አለው እቺ ወንድ የላትም ብለህ ቤተሰብ የላትም ብለህ በ15 ብር እንደ ሴተኛ አዳሪ እንደ ሴተኛ አዳሪ በ15 ብር እኔ ወንድነቴ ሙሉ ፋይልህን ሚዲያ ላይ ገብቼ አንተ ሚዲያ ውጥ። በኋላ ሚዲያ ጠፋ ነገር ሁለታችሁ ሚዲያ ወጥቼ አዝረከርካቸዋል። ለምን ሀቅ ሴተኛ አንድ ዛሬ የመጨረሻ ማለት ነው።

አውዝ ቢላህ። መቶ ሺህ ብር ጠይቆሻል። መቶ ሺህ ብር እኔንም፣ ይሄው አልዋሽም። ሄቨንም የምታውቃት ልጅ ለሷም ተጠይቃለች ለኔም ተጠይቅ፣ መቶ ሺህ ብር ማለት ነው። ሄቨን ሄቨን አለች። ያው ጉዳዩን ስለማታውቅ ቪዲዮ ላይ ምንድን ነው ያሉት? እኛ ሰውን ስንድር አንድ ሳንቲም ማንወስድም ነው ያሉት አይደለ? ለምንድን ነው መቶ ሺህ ብር? መቶ ሺህ ብር ነው የጠየቁት። ለኔንም፣ ለብዙ ሰው፣ ለብዙ ሰው ጠይቋሉ። አረብ ሀገር ላሉ ሴቶች በሙሉ ጠይቋል። ለብዙ ሰው ማለት ነው ከዛ ብር የተጠየቃችሁ ሁላችሁም እህቶች ኑ፣ ዛሬ ኑ፣ ዛሬ ተጠይቀናል፣ እኛም ተጠይቀናል የምትሉ በዚህ ጉዳይ ላይ ኑና ማረጃ ካላችሁ ሰጡኝ ይሄ ነገር መቆም አለበት። ሀዩ ነኝና ለአላህ ብለሽ መስክሪ። ሄቨን ጊቢና ማለት ነው ለአላህ ማነው ስማ? ኢናያ በሚል ኒቃቢስቷ ይስቷል። ኢናያ? ኢናያ እስኪ ቁጥር አንድ ቁጥር ጻፊልኝ። ሉያችን አለኝ ሉያችን እንዴት ሆነ? ይሄ ነገር ተናገርሽ ሲለኝ፣ አይ ቤት አልተፈቀደልኝም። ስለዚህ ኢንሻአላህ በቃ ኔ ሉጣና ከእንትናችሁ ሌላ ሰው በኒፋንታ ሌላ ሰው አስገባ አልኩት ሶ በቃ መርሃባ ስለዚህ አንቺ የድርጅታችን ተቀጣሪ ሆነሽ ያለሽ በቃ በተማሽበት ላይ ኢንሻአላ በቃ መርሃባ አልኩት እንደዛማ ችግር የለውም ስለዚህ መርሃባ በሚለው በዛ ተስማማን ከዛ ከዋትሳፑ እኔ ወጣሁኝ አስወጣኝ ምክንያቱም አባል ስላልሆንኩኝ እዛ ላይ አባል የሆኑት ናቸው ሹራ የሚያደርጉት አባል ስላልሆንኩኝ ከዋትሳፑ ወጣሁ አስወጣኝ ስለዚህ አባል አባል ለመሆን ደግሞ አባል ለመሆን ደግሞ ከአንቺ የሚጠበቀው መስፈርት አለ ገንዘብ መክፈል አለብሽ አይደል

ለምን ትንት ሉኛላችሁ? ስለዚህ አንቺ መቶ ሺህ ብር ስላልከፈልሽ ሌሎች እህቶች እዛ ያሉት ግሩፕ ላይ የከፈሉ ስለሆነ አንቺም ስትከፊ መከፍለሽ ነው መግባት አለብሽ። ስለዚህ እንዴት ነው? አንቺ እኮ ሰራተኛ ነሽ ማለት እዛ ቢሮውስ ምሰሪ ሰራተኛ ነሽ አይደል? ሀላ ሆምስ ተቀጥረሽ እዛ ጋ የሚተላለፈው መልዕክት አንቺ ግዴታ መስማት አለብሽ። አለች ለሐቅ የምትቆም ከሆነ ትክክለኛ ሐቀኛ ከሆነች ለአላህ ብላ የምትፈርድ ከሆነ ሄቨን አለች። ግሩፕ ዋትሳፕ ግሩፕ ላይ ይሄን ድርጅት ስንመሰርት ወደ ሰባት ምናምን ሁነን ግሩፕ ላይ ተሰበሰብን። ከተሰበሰብን በኋላ ስንት ብር ይሁን ተብሎ ተወሰነ። በመቶ ሺህ ብር ጸደቀ ይሄ ድርጅት። የቲሞችን ይዛል። የተቸገሩ ማህበረሰቦችን ይረዳል። ሸሪያውን በጠበቀ ትዳርን ያጋባል። ስለዚህ ይህን ድርጅት ይህን ብር አሰባስበን እናቋቁመው። ቢሮ ያስፈልጋል። በየሀገሩ ቢሮዎች ያስፈልጋሉ። ለምን ኡማው፣ ወሎ ያለው፣ ደሴ ያለው ለምሳሌ አዲስ አበባ መጥቶ አይታያይም። ወልቂጤ ያለው ከወልቂጤ አዲስ አበባ መጥቶ አይታያይም። ጅማ ያለው ከጅማ መጥቶ አዲስ አበባ አይተያይም። ስለዚህ በየሀገሩ ቢሮ መኖር አለበት። ሁሉም ትዳር ፈላጊ ነው። ስለዚህ ቢሮ መኖር አለበት። እሱ ያስፈልገናል። ይሄን ብር ተወስኖ ድርጅቱ ላይ ከስምና ጉዳዮች ጠቅላይ ምክር ቤት ስናወጣ 300 ሺህ ብር ሁሉ እዛው የሚቀመጥ በዝግ አካውንት ይቀመጣል ተባል። ከዛም በኋላ እሱ እሱ ስላለ የቢሮ ወጪዎችም አሉ 100 100 ሺህ ብር ይዋጣ ተባል። እሺ ያው እየሰማሁ ነበረ። ስለ ድርጅቱ ጉዳይ አላወራም ብዬ ነበረ ትናንት ሌላ ቤት ማለት ነው ተጠይቄ ነበረ። ምን እንደው እንዴት እንደው አላወራም። ግን ሁለታቸው አሁን ላይ ሚዲያ ላይ የወጣው የሀጂ አወል እና የእሱ የሁለታቸው ነገር ነው ይሄ። መጀመሪያ ፋይሉ ይዘጋ እና ከዛም በኋላ ያለው ነገር ይቀጥላል የሚለው ላይ ነው እኔ የነበርኩት ማለት ነው። መጀመሪያ ሁለታቸው ያሉበት ነገር ፋይሉ መዘጋት አለበት። ከእዛም ጋር ከዚህም ጋር ሳይባል እዛም ጋር ጨዋታ እዚህም ጋር ጨዋታ ሳይሆን አንድ ቦታ ተጠቅሎ ይህን ፋይሉን ዝጉት እና ስለ ድርጅቱ ያለውን ነገር ከመጀመሪያው ጀምሮ ስለነበርኩኝ፣ ከሀጃወልም ጋር ያለውን ነገር ስለነበርኩኝ፣ ሀቅ በቃል በቃል ሁለታችሁ ተነጋገር መፍታ መቻል አለባቸው። መጀመሪያው ኢንሻላህ፣ እኔ እና ሀጃወል ደብረብርሃን በተፈናቀሉ እህት ወንድሞች በቁርአና አስቤዛ ገቢ ማሰባሰብ ፕሮግራም ላይ ነው የተገናኘ ነው በሱ አሰባስበን እሱም ከድላ መጣ፣ እኔም ከኮምቦልቻ መጣው። ሳኒ ቤት አረፍን። ሳኒ ቀን የመጣው ማለት ነው። ሳኒ ቤት ካረፍን በኋላ እዛ ካረፍን በኋላ ሰራተኛ አለችው፣ የሳኒ ሰራተኛ አለችው። ከዛ ከሷ ጋር ሹራ ተደረገ። ካሜራ ነበረው፣ ሳኒ ካሜራ አለው። ካሜራ ያንን ካሜራ እኛ፣ እህቱ ታማ ነበር እህቱን ልናሳክም ሂደን ነበር። እኔም እሱም በሌሊት ወጥተናል። ከዛም በኋላ ሀጂ አወል ተኝቶ ነበር እዛው። እሷ ሰራተኛዋ ጠዋት ነው የምትገባው። ጠዋት ከገባች በኋላ ሹራ ሲያደርጉ በካሜራ ዙም አድርጎ አየ። ካየ በኋላ ምንድነው እነዚህ ሰዎች ምናምን ብሎ ዘምዘምን እህቱን ጠየቃት። ከጠየቃት በኋላ አይ እሷንም ጠይቂያት አለሁ ማለት ሹራ አድርገዋል። እስኪን ጠይቃቸው ምናምን ተብሎ ተጠየቀ። እንዴት ነው ይፋ አድርጉት እንጂ ምንድነው? ሐላል አድርጉት ሐላል አድርጉት ምናምን ብሎ ጠየቀው። እሱንም ከዛው ሐላል እንዲሆን ተደረገ። ከዛ ተጋቡ። ይሄ ያለው ሆነ ነገር ሆን ሐላል ቃል በቃል አውራ። እኔ ዘር መውራት ምናምን አልፈልግም። የተፈጠረውን ቃል በቃል አውራ። አንዱን አንዱን አትዝለ በቃ በግልጽ ይሄ ብለህ አውራ፣ እኔ አልዋሽም፣ ማለፍም አልችልም አውራ ብልሃለች። የደበቅከው ነገር ካለ በግልጽ ንገራልቸው። መጀመሪያ ላይ ፈላለጎ ይፈላልጉ መጀመሪያ ሁ ላ አለም ይ ካሜራ ለሚባለው ባይኔ ላዩ ያላየሁትን አላወራ፣ ግን በዛም በዚህም በውቶሳ ነው ኒካ ኒካ ከተደረገ በኋላ ያለውን ደግሞ እስኪቀጠልና እየሰማህን ነው። እንደዛ ብለሽ በራሱ መንገድ አይደለም ነው እዚህ ጋር ጀማልና ሀጂ እኮ አብረው አንድ ላይ ነበሩ። እንዴ አንድ ላይ ሆኖ እኮ ነው እዛ ቤት ቢሄዱም ልጅቷ ብትኖርም። ሲጀመር አንድ ሰው ያለፍላጎቱ አላገባም። ይሄ ነገር ይቅርብ ቢስሏቸው አይደለም። እንደዛ ሳሚ ጋር ሆኖ ያጋባቸው። ተው እንደዚህ አይነት ነገር እሳቸው መተው ቢያወሩት ነው ሲቀጥ እውነቴን ነው የምልህ። ላ ላ ሐላል ሐቅ ነው ማውራት ያለብን። እኔ እውነቴን ነው የም ሻሲያ ከአስለን ከንቱን ሁሉ ወተን ከኒካ በኋላ ራሱን ዋሳብ ላይ ራሱ ሶስቱን አንድ ላይ አድርጌው አዋርቻቸዋለሁ ይህ ሀላል አለ አልዋሻም ዋሳብ ላይ በውስጥ ያወራንም ጉዳይ አለ ብዙ ያልተግባቡበት ነገር አለ ብዙ ጫና ያደረጉት ነገር አለ እንዴ ያኛው ማነው ጫና ያደረገው ሀጂ ላይ ብዙ ብዙ ጫና አድራጊው ሀላልም እሽስ ማያኛው ያኛው በተለይ ያኛው ሀላል ጋር የሚኖረው ልጅ ኦኬ ጫና አርገው ሲጀመር አዎ ሲጀመር ማለት ነው እነቴንም ልነሰያ አንድ ሰው በሰውኛ ደረጃ ራሱ በእድሜ በሰውነቱ ራሱ ይከበራል። አዎ ያ ነገር ደግሞ እኔም ባየሁት መንገድ ያ ነገር ደግሞ እዛኛው ልጅ ጋ አንድ ጥያቄ ልጠይቅሽ። አፍን እዚህ ጋ አንድ ጥያቄ አለኝ። ቆይ ቆይ አንዴ አንድ ጥያቄ አለኝ። ቅድም የገባው ልጅ እኔ ፈዲህ አልፈልግም ብያለው። ቅድም የገባው ልጅ ቤት ውስጥ ሲሆኑ የነበረውትን ካሜራ ቀርጭ ካሜራ አለኝ ቤቴ ውስጥ ብሏል አስቀምጫለሁ ብሏል። አገርሻለሹ እሺ፣ በግድ ተገደው ወይ አንድ ላይ እዚህ እኔ ለማንም ብዬ አይደለም እዚህ ጋር የማወራው ማለት ነው። ሲጀመር አንድ ኒካህን የሚያገናኝ ሰው እነሱ ይፈላለጉ አይፈላለጉ፣ እሱ እንዳለ ሆነ ማለት ነው ትዳር ውስጥ እንኳ ሲገቡ ልጅቷ እዛ ቤት እዛ ሳሚ ጋር ስንት አመት አለች ነው ያለው። ሁለት አመት ብሬ እኔ ጋር ኖራለች አቃታለሁ፣ በደምብ ልጅቷን አቃታለሁን ነው ያላቸው። አይደል ግን እ ሚዲያ ላይ የወጣው ብቻ አይደለም ይህ ነገር። ልጅቷ እዛ ቤት ተቀጥራ ስራ ከጀመረ ስንት ወሯ ነው? የሷን ባህሪ በደንብ አውቃለሁ ብለው በዛ በዚህ ብለው አስገቧቸው። የሰርጋቸው ቀን እራሱ ስነስርዓት ያለው ሰርግ አልነበረም አላል። እኔ እዚህ ጋር ሁሉ ሰው ባለበት ማውራት አላልም። ይኸውልሽ የቲም ናት፣ ይችልሽ የቲም ናት። ይች ልጅ የቲም ናት። ባሏ የሞተባት ናት። ስም ይሄ በናንዲ ባሏ የሞተባት ናት። ሄቨን ማለት ነው። ከሆነ አፉ እንዲባባሉ ነው። ግን አሁን አንቺ እየተናገርሻለሽ፣ ሀጂን አስገድደው ነው ይች ልጅ የዳሯት ነው። አንድ ጥያቄ ልጠይቅሽ፣ እኔ እህት፣ ሀጂና እንትና ጀማል የተናገረው ሀጂና እኔ እንግድነት ሰው ቤት ሄደን ነው ልጅቷን ያየኋት ያለው ውሸት ነው። እሱ ጋር ነው የተገናኙት? እሱ ሀላል የሚያጋባው ድርጅት ላይ ነው የተገናኙት፣ ወይስ እንዳለው እንግድነት ሄደው ነው የተገናኙት? ይችን ነገር ይዘን ሰዓት ድርጅትማ አልተቋቋመም። ድርጅት የተቋቋመ አሁን ነው ገባን። ድርጅት ይዘን ሰዓት አልተቋቋመም። ግን ነገርኩሽ እኮ አንድ በትክክለኛ ትዳር የሚገባ ሰው የሰርጉ ቀን እራሱ ሰላም አለውን? ይህን ይህ ማውራት አልፈልግም። የነበረው እሱ ያጋባቸው የመሰለኝ እሱ ጋር ተመዝግበው ነው ይመሰለኝ፣ ሀጂም ተመዝግበው እሷም ተመዝግባ ነው ይመሰለኝ። ገባሽ? አንቺ ደግሞ አሁን በግድ ነው ልጅቷን የዳሯት። ልጅቷ የትም እንደሆነች ሰምተናል፣ ሁላችንም እዚህ ያለ ነው ሰዎች። ነገር የሚባለው መጀመሪያ ሲቋቋም ቪዲዮ የተሰራው መጀመሪያ እናጋባለን ተብለው፣ አሁን ቪዲዮዎች እንዳለ አጥፍታቸዋል። ላልሆም እኔ ማቀውን ሁለት ሰው ድሯል። እኔ ማቀውን ባይቻንስ እሱ ቤት ገብቼ እሱ ላይፍ ላይ አይቶኝ አንድ ከአሜሪካ የመጣ ሰው አንድ ደግሞ እዚሁ ሎካል የሆነ ሰው ማለት ኢትዮጵያ ውስጥ የሚኖር ሰው ማለት ነው። እና እሱ ጋር አጋጣሚ ላይፍ ላይ አይቶኝ ያው ፎሎ ያደርገኝ ስለነበረ ጆይን ሲያደርግ ይሄን ነገር ሰማና ስቴፑን ጠየኩት። ማንን? ይሄን እምልሽን ሰውዬ ወላሂ ማነው ይሄ ጀማል የሚባለው ሰውዬ መጀመሪያ ቢሮ ጠርቶ ፎቶግራፍ አሳየው። እኔ አመ ሙስሊም ጁማ ነው ማይሆን ነገር ላውራሽ አልፈልግም። ፎቶግራፍ አሳየው፣ በቃ ችን ልጅ ፈልጋታለሁ አለው። ቀጠሮ ሰጠው፣ በዛ ቀን ትገናኛላችሁ አለው። የኔ ጓደኛ እንዲያውም ፑሽ አረገው ስልክ ለመቀበል። በተለይ ከአሜሪካ የመጣው ልጅ ስልክ ፈለገ። የፈለገበት ሪዝን ምንድነው? እውነት እነዚህ ሰዎች ምንድን ነው እያደረጉ ያሉትን ነገርም ለማጣራት ፈልጎ ማለት ነው ለምን አሰሙ ሙስሊም እንደዚህ አይነት በሸሪዓም? አለ ጀማል አለ። ግን መስመር ላይ አለ አለ ጀማል ቪዲዮህን ክፈት ባለ ጉዳይ አንተ ሆነ እንደዚህ አይነት ነገር ሪሊ እየት ሚውት አርገው እየት፣ ትክክል ነው አይደለም የሚለው ለማጣራትም ፈልጎ በተደጋጋሚ ጀማልን ሊያታልለው ሞክሮታል። ብዙ ገንዘብ እሰጥሃለሁ ብሎት ሁሉ ስልክ ሊሰጠው ፈቃደኛ አልሆነም። መጨረሻ ግን እዚህ አዲስ አበባ ያለው ልጅ ጋር ኒካ ጀማል ባይዘወይ ራሱ ነው ኒካ አምጥቶ እንትን የሚያደርገው። ኒካ የሚያስደርግለትም ሰው አለ ወረቀትም አለው። ከዛ በኋላ ኒካ ካደረጉ በኋላ ተለያየ። እኔ ይህንን የማውቀው ይህንን ነው። ጀማል ይሄን ፕሮግራም ከመጀመሩ በፊት ስልክ መቶ ጊዜ ሆነ ነው የደወለው። ኔጋ አላነሳም ነበር ስለማላውቅ ብዙ ጊዜ ስልክ ባይቻንስ ግን የሆነ ቀን አነሳውና አናገርኩት። እንደዚህ እንደዚያ ነገር ፈልግ ያለው አልኩት። ወላ እኔ ብዙ ጊዜ ብዙ ጊዜ ሰዎች ይህን ጉዳይ ሲቃረኑ በጣም ነው የምናደደው። ለምን ብት ሰዎች ከዚና ለመቆጠብ ባይ ኒ ሚንስ ድልድይ ሆኖ ሰው ቢገናኝና ወደ ሜሬጅ ብሄድ ወደ ሀላል ብሄድ ምንም ጉዳት የለውም። ከፓሽ ይሄ ፕላትፎርም ደግሞ ይሄ ፕላትፎርም አንቺ ባታገናኘውም እዚህ ገዝት ላይ ያለውንም ሰው እዚህ ኮሜንት ላይ ያለውንም ሰው ፎሎ አድርጎ ሲምፕሊ መገናኘት ይችላል። ግን በአላህ መንገድ የሆነ ሰው መሃል ላይ ሆኖ እነዚህን ሰዎች ኒካህ ቢያደራርግና ሀላል ቢሆኑ፣ ወላሂ በዚህ ምድር ላይ ኒካህ ማድረግ ዘ ሲምፕል በዚህ ምድር ቀላል ነገር ቢኖር ኒካ ማድረግ ነው ሻርጡን ጠብቀሽ ከሄድ ሲል ማለት ነው። ገባሽ? አለ ዚና ማድረጉን ኢዚ ወይ አድርገውታል። ሰው ምን አለበት? እንደዚህ አይነት ነገሮች ቢኖሩና በቀላሉ ሰው ተገናኝተው ኒካህ አድርጎ አብሮ መኖር ቢጀምር ዊ አር ሙስሊም፣ ማንም ሰው ጥፋት አለበት። አልሐምዱልላህ የሆነ ሰዓት ላይ ደግሞ ሁላችንም ከጥፋት ራሳችንን ጠብቀን ወደ ዲን ወደ ሐላል እንሄዳለን፣ አይደለ በዛ ሰዓት የሆነ ቀለል አድርጎ አሁን በዚህ ዘመን የሰርግ ጋጋታ፣ የፍርድ ቤት ጋጋታ፣ የምናምን ጋጋታ ብዙ ነው። ያን ስቴፕ ላለማለፍ ሰው ዚና ውስጥ ይወድቃል። ይሄ ሰውዬ ይዞት መጣ ብዬ የማስበው ነገር ግን ነገሮቹን ኢዚ አደረጋቸው። ኢዚ ያደረገበት መንገድ ግን በሸሪያው መንገድ ነው፣ በሸሪያው በኩል ነው። ምንም ጉዳት በማይፈጥር መኩ ስልክ ቢሰጥ ኖሮ፣ ወላሂ ስልክ ቢሰጥ ኖሮ እኔ ነበርኩ እዚህ ሚዲያ ላይ ወጥቼ የማጋልጠው ለምን እንደዚህ ሙስሊም ሆኖ ሐላል የሚል የእስልምና ስም ይዞ ስልክ እያለዋወጠ ገንዘብ ተቀብሎ የሆነ መጥፎ ነገር በዛ ልጅ ላይ ቢያደርግ እኔ ነበር የማጋልጠው። ከዛ በተረፈ ግን ኦፖርቹኒቲዎች ኑሮ ሰዎች መጋባት ከቻሉና ኒካህ ማድረግ ከቻሉ ጉዳት የለውምና እባካችሁን ዘመቻውን አቁሙ። ከባድ ዘመቻ ነው ያለው። እኔ እያየው ነው ዘመቻው። ብር ተቀበለ። እኔን ጠይቆኛል። እኔን ያኔ መቶ ጊዜ ደውለው ያልኩሽ ጊዜ ብር ጠይቆኛል። ይሄን ነገር ልሰራ ነው መንሱር እባከን አግዘኝ ስለኝ ነው። እንደዚህ አይነት የሰው ነገር ያለበት ነገር ውስጥ እኔ አልገባም።